ጉድ ወይዘሮ ሜላት እንግዲህ ሳትለብሳ ሳትጎርሳ ትናንትና አቶ ኖላዊ ሁሉንም መረጃ ሲነግራት እሷ ግን ማንም ምንም ማስታወስ እንዳልቻለች ነበረ ራሷን ያደረገችው። ማናችሁ ምንድን ናችሁ እያለች ባዩሽ ማናት ምንድን ናት እያለች ግራ አጋብታቸው ነበረ። እንግዲህ እሷ ነገር ግን መጀመሪያውኑ ተጠራጥራ ነበረ ባዩሽ እንደዚህ እንዳደረገቻት አክስተ የገደልሻት ወይ ስትል ባዩሽ እንደሆነች ገብቷታል። ሁሉንም ነገር እና ማኪን ቤት እያለች ነው እሷ ማስታወስ የጀመረችው። ሲጀመር ሀና ማነሽ ምናምን ያለችው እሷ አውቃ ነበረ። እንግዲህ ባዩሽ የባዩሽን ማስረጃ ከነ እርግብ የተምቹንም እንዳለ አቶ ዘሬውን ለአቶ ኖላዊ ሰጥቶ ወደ አሜሪካ ሄዷል ማለት ነው። እንግዲህ አቶ ኖላዊ ትላንትና ሀና አሁንም እነግርሽን ነገር መቋቋም ከቻልሽ ነው እናም የምነግርሽ የማሳይ ሲሏት፣ አባዬ ምንድን ነው የተፈጠረው? አሲር አንተ ንገራት፣ እርሶ ንገሯት ፋዘር እየተባባሉ፣ በመጨረሻም አቶ ኖላዊ እንግዲህ ለሀና ሁሉንም ፋይል ሰጧት። ባዩሽ፣ እርግብ፣ ተምቹና ያ የሞተውን ታሪኩን ማለት ነው። ከዛ በኋላ ሀና ምንድን ነው ተምቹስ፣ ምንድን ነው ስትል፣ ተምቹም ከነሱ ጋር ነበረ። እርግብን ያፈቅራት እሱ ነበረ። ፍቅረኛ ከአሜሪካ መጣ ብላ እቤት ያስተዋወቀችውም ተምቾ ነበር። እናም ተምቾ አሁን እነ ሜላት ላይ አይታይም ማለት ነው። ምክንያቱም እሱን ከታየ ወንጀለኛ ስለሚባል እርግብር የት ነው ምታውቃት፣ ወዴት ነው ምንድን ነው ስለሚባል እሱ የለም ማለት ነው ከነሱ ጋር። ወይዘሮ ሜላት ግን እንዴት ጓደኛዬ እንደዚህ ትከዳኛለች፣ ለምንስ፣ እንዴትስ እያለች በጣም ግራ ተጋብታለች። እኔ ለእሷ አንድም ቀን ክፉ አስቤ አላውቅም እሷ ግን ለእኔ እንደዚህ ለምን? ምንድን ነው ያደረግኳት? እያለች በእውነት በጣም ነው የምታሳዝነው ማለት ነው። ወይዘሮ ሜላት አንዳንድ ጊዜ አይደለም በኖሯችሁ በአቋማችሁ የሚቀኑባችሁ ሰዎች አሉና፣ ከእንደዚህ አይነት ሰው ደግሞ ፈጣሪ ይጠብቅ። እውነት አስመሳይ ሰዎችን እንዴትና እና መቼ እንደሚጎዷቸው አታውቋቸውም? ባዮሽ እንደዛናት ናት ለሜላት ማለት ነው። ሜላት ለባዮሽ አንድም ቀን ክፉ ስለ ባዮሽ ክፉ እንኳ ሲወራ? አፋቸው ዝጉ። አንድ ያለችኝ ጓደኛዬ እሷ ናት ሚስጥረኛዬ እያለች እሷ ግን ለእሷ አጉርጓዳ እንደምትቆፍርላት ምንም አልገባትም። ከዛም አኪም ቤት እንግዲህ ተኝታ ሁሉን ነገር ማስታወስ ጀምራለች። እናም ባዩሽ እዛ ቤት ስትመጣ ባዩሽን እያመነጫጭቀቻት ነበረ። ተይ እንጂ እማዬ እንደዚህማ ማድረግ የለብሽም። እንደዚህ ካረክሻትማ ትርቃለች። ከዛ በኋላ አታገኛትም። ቀስ ብለሽ እማዬ ነገሮቹን እንደረሽባቸው አለቻት። ሀና እሺ ብላ እንግዲህ ወይዘሮ ሜላት ወርቋን ስትፈልግ ወርቋን እርግብ ሰርቀው ጠፍታለች። አበደች ወርቄ የት ነው ምንድን ነው ማነው የወሰደው እያለች እንግዲህ ትላንትና ጮቤ ስትዘል መናሴ መኝታ ክላሷ ገብቶ ነበረ። እማዬ ደህና ነሽ? ደህና ነኝ፣ ውጣ ብላ ልጁ ላይ ጮኸችበት። አረ እማዬ ምን ሆነሻል? ተረጋጊ እንጂ ቢላትም ልትረጋጋ በፍጹም አልቻለችም። እሷ እሱ ደግሞ በቃ እማዬ አለማስታወሳ ወደ እብዶ ተወሰዳት እንዴ? እያለ በጣም ግራ ተጋባ። ከዛ ሃና፣ ይህንን ጉዳይ ስለምታውቅ ብቻ ሀንቸውን ሲጠይቃት፣ አረ እማዬ እኮ በጣም ደህና ናት። መናሴ አንተ ዝም ብላ እየተጨነቅ ነው። እማዬ ደህና አይደለችም ስልሽ በጣም ነው የምትጮው። በጣም ነው ያመናጨቀችኝ። ውጣ ምናምን ብላ ጮኸችብኝ። በቃ አንተ ተረጋጋ እስኪ፣ እኔ ሄጄ አያታለሁ ብላ ሀንቸው እንግዲህ እናቷ ጋር ስትሄድ፣ ሃና ጉዶንኩልሽ ተዘርፍ ያለው ወርቄ ተዘርፌያለሁ? እማዬ፣ እሱ ነው እንዴ? እንዴ፣ አንቺም ታውቂ ነበር እንዴ? አዎ እማዬ፣ እኔ እኮ እንዳደነግጭ ብዬሽ ነው ብዬ ነው እንጂ ዝም ያልኩሽ። ወርቁ ከጠፋ ቆየምን? ምን አዎ እማዬ፣ ይዛን ቀን አንቺ የተመታሽ ቀን ነው ወርቁ የሚጠፋው። እንዴት? ማን ሊወስደው ይችላል? ያው እርግብ ነች የምትሆነው አለች። እርግብም እንግዲህ ትናንትና ቴክስት ላከችለት ለተምቹ አሜሪካ ልሄድ ነው፣ ከዚህ በኋላ እኔ እናንተ አንገናኝም ብላ ወደ አሜሪካ ልትሄድ ነው። ነገር ግን ወይዘሮ ባዩሽ ትቀድማታለች እርግብን። እርግብ እንግዲህ ወርቁንም ሆኖም ሸጣ ወደ አሜሪካ ልትሄድ ነው። ነገር ግን ባዩሽ እዛ ሰው እየዋጋ ደውላ፣ አሁን ጥሩ ስራ አግኝቼ እልሃለሁ የት ነው ያለኸው፣ ቶሎና ብለዋለች ምክንያቱም እርግብ ባለችበት ስፍራ ይጠባበቅና ያው ወርቁን ይቀበላታል ማለት ነው። ይሄንን ወርቅማ ብቻ ሽናት በይው እርግብ እገልሻለሁ እያለች መብላቷን ሳታውቅ እጇን ታጠበች በሚባለው እሷ ራሷ እንግዲህ ለወንጀል ቀርባለች ማለት ነው። በጣም ብዙ ዋጋ አስከፍላት አለው ባዩሽን እነ ምንስ ነው እርግብን ልጅሽ ነች ብላ እዚህ ቤት ያመጣቻት እንግዲህ። አቶ ኖላዊ ሁሉንም ነገር ነገራት። እርግብን ልጅሽ ናት ብላ እዚህ ቤት ያመጣችው ባዩሽ ናት። ጓደኛ የምትያት ሴትዮ እሷ ራሷ ናት። የት የዝች የእርግብ ትክክለኛው አክስቷ ባዩሽ ናት። ምን ስለምን እንደምታወሩ አላውቅም። እኔ ቆይ ማናት? ባዩሽስ ማናት? እርግብ እያለች እንግዲህ አውቃ እንደረሳ ሰው ሆና እነ ኖላዊ እንግራጋበቻቸው። ወይኔ አሲር፣ አሲር ሴትዮዋ እኮ ለቃለች። እኛ ዝም ብለን ነው እንጂ አላት ኖላዊ። ከዛ በኋላ እንግዲህ ሜላት መኝታ ክላሷን ገብታ፣ እኔ የተረጠርኩት ልክ ከሆነ ማለት ነው። ባዩሽ ሽመኘኝ፣ እሰራልሻለሁ። እውነቴን ነው አለቅሽም። ማን እንደሆን እንኳ አሳይሻለሁ። በፍቅር ሲቀርቡኝ ነው እንጂ ለጥላቻ ደግሞ እኔ ብሳለሁ። ደግሞ ምን እንዳደረግኩሽ እና እንደዚህ እንዳደረግሽ፣ ለእያንዳንዱ ነገር ጥያቄሽን ታዘጋጃለች መልስሽን ብላ እንግዲህ ወይዘሮ ሜላት እብድ ሆነች። እማዬ ተረጋጊ፣ ሁሉም ነገር በችኮላ አይደለም በችኮላ ከሆነ ይበላሻል። ስለዚህ በጥንቃቄ አድርጊ አልቻት። ሀና ከአንድዬ ጋር እንግዲህ ተቃቅፈው ምናምን ነገር ሀና በጣም ደስ ብሏታል። ውሎዋ እዛው ነው፣ አዳሯም እዛው ነው። ነገር ግን አባቷ ምስኪን ከአሲድ ጋር አዛ ኩርምት ብሎ ያድራል ማለት ነው። አቶ ኖላዊ የፈሩት ነገር ነገሩ የልጃቸው ደስታ አስደስቷቸዋል። ግን ደግሞ አቶ ኖላዊ ብቻቸው መጥተው የለባቸው ምክንያቱም እናትም አባትም ሆኖ ከወደቀችበት አንስተው ለዛሬ ያበቋት እሳቸው ናቸው ሚሏት አይደለችም። አስራ ስድስት አመት ማለት ቀላል አይደለም ለሰው ልጅ ማለት ነው። እና ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ሜላት ባዩሽን ካርቻሌ አስገባቻት ማለት ነው። ይህንን ጉዳይ ደግሞ አቶ መስፍን መስማት የለበትም። አቶ መስፍን ከሰማ ህግ ጋ እንኳን ይድረስ አይልም እኔው ጨርሳታለሁ ስለሚል ማስታወሴን ብቻ ልጆች ይወቁና ከሌላውን እኔና ባዩሽ እንፋለማለን። ምክንያቱም ይሄ የኔና የባዩሽ ጉዳይ ስለሆነ ለምን እንደዚህ እንዳደረገች፣ ምንስ ፈልጋ ነው፣ እኔ ለእሷ ክፉስ ነኝ ወይ? ሁሉንም ነገር ጠይቂያት። ከዛ በኋላ እማደርገውን እኔ አደርጋለሁ ብላ እንግዲህ ከሀና ጋር ተመካከረች ማለት ነው። በእርግጥ ወይዘሮ ባዩሽ አላውቅም ማለት እንደዚህ አይነት ጓደኛ አለ ወይ ይባላል አሉ። እውነት ከድራማው ውጭ ራሱ ይኖራሉ። ግን እንደዚህ አይነት ሰው ፈጣሪ አምላክ ይያዝላችሁ። አስመሳይ ሰዎችን በዙሪያችሁ አያድርስ። እንዴትና መቼ እንደሚጎዷችሁ እንኳን አታውቁም። አስመሳይ ሰዎች በጥርሳቸው ይስቃሉ፣ ውስጣቸው ግን ቀብር ነውና ፈጣሪ ይጠብቅ ከእንደዚህ አይነት ሰዎች ላለው። እንግዲህ ወይዘሮ ሜላት እንቅልፍ የተባለ አትተኛ ስራዋ ሁሉ ሜላትን ስለባዩሽ ሆነ ማሰብ ለምን ቆይ አሁን ያቺ ሴት አባቷን ያለችው ያቺ እርግብስ ይሄ ሁሉ ወርቅ ዘርፋ ጠፋች ማለት ነው ወይኔ ሜላት ለምንድን ነው ግን እኔ ሁሉ ነገር የተጋረደብኝ ምንስ አድርጌ ነው ጌታዬ አስራ ስድስት አመት ሙሉ ሳለቅስ ቆየሁ እንደገና ደግሞ አሁንም ላልቅስ ቆይ ለምን ምንድን ነው ያደረግኩት ጥፋቴስ ምንድን ነው ለምን እኔ ሰዎችንን የሚያጠቁኝ ለምንድን ነው? እያለች እንግዲህ ሜላት ብቻዋን እየየ ያለች ሀናም ደግሞ እማዬ እባክሽን አታልቅሺ፣ ዋናው ነገር አንቺ ማስታወስሽ እና ደህና መሆንሽ ነው። የሆነ ነገር ቢያደርጉሽስ ኖሮ እኔንም ሳታይኝ የሆነ ነገር ብትሆኚስ ኖሮ እያለች ሀና እናቷን እያጽናናች አትገኛለች። ከዛ በኋላ እንግዲህ ሜላት እናንተ ተረጋጉ ግን የኔን ማስታወስ አባታችሁ በፍጹም መስማት የለበትም። እንዴ ለምንም ማየ ሲላት፣ መናሴ አይ አባትን ታቀው የለ። አንድ የሆነ ነገር ከሰማ ያንን ሰውዬ ካልገደልኩ ነው የሚለው። እኔ ደግሞ እንደዛ እንዲሆን አልፈልግም ምክንያቱም ያን እኔን ያን እንደዚህ ያደረገው ሰውዬ ማን ነው ምንድን ነው ምንፈልገው ነው እርግብንስ ብንስ ለምንድን ነው ወደ እኔ ቤት ያመጣት የሚለውን ነገር ራሴ በራሴ እፈታዋለሁ እንጂ አባታችሁ በጭራሽ ይሄንን ነገር መስማት የለበትም። ግን ማስታወሴን ቢሰማም ችግር የለውም። ግን ደግሞ እሱንም ከሰማ ማነው እንደዚህ ያደረገች ብሎ የፖሊስ ጥያቄ ስለሚያቀርቡብኝ አባታችሁ ማስታወሴን ባይሰማም ችግር የለውም አለቻቸው ማለት ነው። እነሱ ግን ይነግሩታል ለአባታቸው። እመኑኝ መናሴ እራሱ ነው የሚነግረው ለአባቱ ማስታወሷል። እና እንግዲህ ወይዘሮ ባዩሽ ለትንሽ ጊዜም ቢሆን እረፍት ትወስዳለች ከርቻለ ማለት ነው። ሜሉ ሜላት እየተባባለ ወደዛ ወደዚህ መሄድ የለም። ምክንያቱም እሷ እዛ ቤት በሄደች ቁጥር አንዴ ገንፎውን አንዴ መኖን እያደረገችላት ወይኔ፣ ባበላች እጇ ተነከሰች። የምር ባጎረስኩ እጄን ተነከስኩ ነው የሚባለው። እና ሜላትን እንግዲህ በዚህ መለሰችላት። እሷማ ልትገላት ገላት ነበር ለምናት ሞትሽም ብላ የተኛችበት ሁሉ በትራስ አፍና ልትገላት ነበር። እንግዲህ እርግብም ደግሞ የተደረገችውን በሙሉ በደል ገና ትናገራለች። እርግብ ላይ ብዙ ነገር አድርገውባታል። ማነች ድንብላል ላይ ማለት ድንብላልን በሌላ እየተፈራረቁ እርግብና ባዩሽ ምንድነው የተወራው እዚህ ቤት እያንዳንዱን ነገር ቃል አቀብኝ እያሉ ሲያሰቃያት እንደነበረ ሁሉንም ነገር ትናገራለች። እንደገና ደግሞ እንዳትናገሪ ብላ እስከ ዛሬ ስታሰቃያት የከረመችውን ሁሉ እንግዲህ ድንብላል ትናገራለች። ድንብላል ጋም እውነት አለ የተደበቀ እውነት ማለት ነው። ምክንያቱም በቀጣይ ቪዲዮ ድንብላል ራሷ ትናገራለች የተደረገችውን በሙሉ ማለት ነው። ብዙ በደል አድርሳባት አለች ወይዘሪት ባዩሽና ያቺ ርግብ